ሰላምታችን ሰላምቷችን በያላችሁበት ድረሳቸው። ውድ የቻናላችን ተከታታዮች፣ ዛሬ እጅግ አንገብጋቢና አሳሳቢ ዜና ይዤላችሁ መጥቻለሁ። በትግራይ ክልል ውስጥ ያለው ሁኔታ እየተባባሰ መምጣቱን አቶ ጌታቸው ረዳ በሰጡት ቃለ ምልልስ በግልጽ አስረድተዋል። ውሸትም በቃ፣ ትዕግስትም በቃ ሲሉ ቁጣቸውን ገልጸዋል። በወርቅ ንግድ፣ በዝርፊያና በከባድ ክሶች የተሞላ መግለጫ ሰጥተዋል። በሌላ በኩል አራት ተቃዋሚ ፓርቲዎች ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት አስቸኳይ ለጦች እንዲደረጉ ጠይቀዋል። ይህ አሁን ያለው የሀገሪቱ ሁኔታ የበለጠ አሳሳቢ እያደረገው ነው ብለዋል። ዛሬ እነዚህን ሁለት አንገብጋቢ ጉዳዮች በዝርዝር እንመለከታለን። አብራችሁን ቆዩም። የትግራይ ጊዜ አስተዳደር የቀድሞ ፕሬዚዳንትና የአሁን የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪ አቶ ጌታቸው ረዳ በትግራይ ያለው ሕገወጥ የወርቅ ንግድ ከፕሪቶሪያ ስምምነት በኋላ እንዳልተጀመረ የለቁንም ጦርነቱ በነበረበት ወቅትም ሲካሄድ እንደነበር ለፋና ብሮድካስቲንግ ኮርፖሬት ገልጸዋል። ብዙ ሰዎች የወርቅ ንግዱ የፕሪቶሪያ ስምምነትን ከፈረምን በኋላ የተጀመረ ይመስላቸዋል ያሉት አቶ ጌታቸው፣ ነገር ግን ጦርነቱ እየተካሄደ በነበረበት ወቅትም ንግዱ ይካሄድ ነበር ብለዋል። አክለውም እኔ ባመንኩበት ዓላማ እንደተዋጋሁ አምናለው። በዚያ ትግል ውስጥ ለትግራይ ህዝብ አጀንዳ የተዋጉ ብዙ የጦር መኮንኖች ነበሩ። ለስራቸውም ያለኝ ክብር ፈጽሞ አይቀንስም። ሆኖም በጦርነቱ በሺዎች የሚቆጠሩ ወጣቶችን ህይወት እየቀጠፈ በነበረበት ወቅትም እንኳ ቦይ ለመቆፈር የወሰድናቸውን ኤክስካቫተሮች ወርቅ ለማውጣት የጠቀሙ አዛዦች ነበሩ ሲሉ ገልጸዋል። ውሸታቸው ያስገርመኛል ያሉት አቶ ጌታቸውም ውሸትም በቃ፣ ትዕግስትም በቃ ብለዋል። አቶ ጌታቸው አክለው አቶ ጌታቸው አክለውም የኤርትራን ጦር እናወድማለን በሚል ሽፋን ዘመቻቸውን የመሩና ያስመሩ አመራሮች ሰዎችን በማገት ቤዛ በመጠየቅ ስራ ላይ ተሰማርተው እንደነበር፣ ሰዎችን እየሸጡ የሚኖሩ ሰዎች አሉ። ኤርትራውያንን እንደ ንብረት የመሸጥ ወር ያለም አሁንም እየተፈጸመ ነው። ሀያ ሰባት ወጣቶችን አፍነው ቤት ውስጥ ያኖሯቸዋል። በውጭ የሚኖሩ ቤተሰቦቻቸው በአንድ ሰው ቢያንስ 400 ዶላር እንዲያስገቡ ይጠይቃሉ። ባንክ ሂሳብ ከፍተው በሺዎች የሚቆጠሩ ሰዎችን እየሸጡና እያገቱ ገንዘብ የሚጠይቁ ከፍተኛ አመራሮች አሉ ብለዋል። ይህ ተግባር መጀመሪያ በኤርትራውያን ላይ እንደተጀመረና ከዚያም ወደ ትግራይ ተወላጆች እንደተዛወረም ገልጸዋል። ይህ ጉዳይን መርምሮ አመራሮችን ለፍርድ ለማቅረብ ሙከራ ቢደረግም እንዳልተቻለና ና ሁለት ዓመታት እንዳለፈም አመላክተዋል። አቶ ጌታቸው ይህንን ሲመራ የነበረው የመረጃ ክፍል ኃላፊ ተጠያቂ እንዲሆን ወይም ከቦታው እንዲነሳ ከወሰንን በኋላ ይህ ተግባራዊ የማድረግ ኃላፊነት የነበረባቸው የጸጥታ አመራሮች አልፈጸሙትም ብለዋል። የጸጥታ አመራሮች ጥፋተኛም ባይሆኑ እርስ በርስ የመከላከል ዝንባሌ እንዳላቸው ጠቁመዋል። ተጨማሪም አቶ ጌታቸው ረዳ በወርቅ ንግድ ስለተሰማሩ አመራሮች ተናግረዋል። ለትግራይ ነጻነት እስከ መጨረሻው እራሴን እሰዋለሁ ያሉት የሚፎክር አንድ ጄኔራል በወርቅ ንግድ ውስጥ ተዘፍቋል እንዲ እንደዚህ አይነቱ ሰው አንተ በወርቅ ንግድ ውስጥ ነህ መባል አለበት ብለዋል አቶ ጌታቸው። ጀነራል ምግበንና ሌሎች በወርቅ ንግድ ውስጥ ተሳትፈዋል ሲሉ በይፋ ሰይመዋል። እንደ ምግብ ያለ ሰዎች ጀግንነት የተመሠረተው በወጣቶች መስዋዕትነት ነው ያሉት አቶ ጌታቸውም እነዚያን ወጣቶች ለስደት ወደሚዳርግ ቀላል የወርቅ ንግድ ውስጥ ከገቡ በኋላ ስርቆታቸውን የትግራይ ክልልን አንድነት እንደማረጋገጥ እየቆጠሩት እነዚያን ወጣቶች ለሌላ መስዋዕትነት ለመዳረግ እየተንቀሳቀሱ ነው ብለዋል። እንደ ኃይለ ስላሴ ያሉ ሰዎች አሁን በትግራይ ሕዝብ አንድነት ስም እየፎከሩም የትግራይ ወጣትን በኤርትራ ላይ እንኳ እንደ ነዳጅ እንጠቀማለን እያሉ ነው ሲሉ ተናግረዋል። ምግበንና ኃይለ ስላሴን በመወንጀል የተዘፈቁት ሰዎች ሲሉ ገልጸዋቸው ሰላም በድንገት ከመጣ ተጠያቂ እንደሚሆኑና አደጋ ላይ እንደሚወርቁ ስለሚሰጉ ትርምስ እንዲያበቃ እንደማይፈልጉ ተናግረዋል። አቶ ጌታቸው የትግራይን ሕዝብ ወደ ሌላ ጦርነት ሊከቱ እንዳቀዱና ከፌዴራል መንግስት ድንገተኛ ጥቃት ሊሰነዘርብን ይችላል በሚል ስጋት ጦርነቱን ትግራይ ውስጥ ለማካሄድ ስልት እየነደፉ መሆናቸውን አመላክ ሰላም መስፈን አለበት። በኢትዮጵያና በኤርትራ መካከል ጦርነት ሊኖር አይገባም። የኤርትራም ህዝብ ለአደጋ መጋለጥ የለበትም። ይህ የኔ እምነት ነው። ነገር ግን መምረጥ ካለብኝ የትግራይ ህዝብ እንደገና የጦርነት ቀጠና እንዳይሆን እስከ መጨረሻው እታገላለሁ ብለዋል። የዚህ ትግል እንቅፋቶች በወርቅ ንግድ የተሰማሩ ዘራፊዎች መሆናቸውን ገልጸዋል። ይውን ወርቅ በመዝረፍ እያሳለፈ ራሱን የግንባር አዛዥ ይለዋል ብለዋል። በ2014 ዓ.ም ወጣቶች በየግንባሩ እየተዋጉ በነበረበት ወት ከዳባት ደባርቅና ሊማሊሞ ጦርነቱን ከርቀት ሲመራ የነበረ አንድ ግለሰብ በተመሳሳይ ጊዜ በኤስካቫተር ወርቅ እየቆፈረና እየሸጠ ነበር ብለዋል። በዚያ የዝርፊያ መረብ ውስጥ ፖለቲከኞችም እጃቸው እንዳለበት ተናግረዋል። በተጨማሪም አቶ ጌታቸው በመቶ ሚሊዮኖች የሚቆጠር ገንዘብ እንደሰረቀ ስለ ከሰሱት ስለ ኃይለ ስላሴ ተናግረዋል። የኮምቦልቲያ ኢሹ አካውንት ነበር። በዚያ ጊዜ ለጦርነት ገንዘብ ስለምንፈልግ የግል ባንኮችን ሳንነካ የመንግስት ገንዘብ እንድንወስድ የፖለቲካ ውሳኔ አሳልፈን ነበር። እኔ እስከማውቀው ድረስ በኢሾ አካውንት አራት ቢሊየን ብር፣ ይህ ከብሔራዊ ባንክ ማረጋገጥ ይቻላል። እኔ ጊዜው አስተዳሪ ከሆንኩ በኋላም በባንኮቹ ስለተፈጠረው ነገር እንዳብራራና በኢሾ አካውንት ያለውን ገንዘብ እንደሰበስብ የሚጠይቅ ሰነድ ደርሶኝ ነበር። እንዲሰበስቡ ከተመደቡ ሰዎች አንዱ የግንባር አዛዥ ነይባይ ኃይለ ስላሴ በመቶ ሚሊዮኖች የሚቆጠሩ ብር ወደ አንድ ቢሊየን ብር የሚጠጋ ወስዷል። የበታቾቹም የድርሻቸውን ወስደዋል ብለዋል። አብዛሃኛው ሰው ለግል ጥቅም ሳይሆን ለትግራይ ሕዝብ ህልውና በሚደረግ ትግል መሳተፉን ተናግረዋል። እኔ እስከማውቀው እና ባረጋገጥኩት በሰነድም ጭምር እንደ ኃይለሥላሴ ያሉ ሰዎች ጊዜያቸውን የሚያጠፉት የወርቅ ማሽኖችን በማስመጣት ነው ብለዋል። ፖለቲካ አመራሩን በወርቅ ንግድ ውስጥ እጁ እንዳለበት አመላክተዋል። ማሽኖቻቸው ሲያዙ ለፌዴራል ባለስልጣናት በመደወል በማሞካሸት ማሽኖቻቸውን ለማስለቀቅ እንደሚሞክሩ ገልጸዋል። እገሬ 300 ሚሊዮን ወስዷል፣ መታሰር አለበት፣ እገሌ ይህን ያህል ማሽን ወስዷል፣ መታሰር አለበት፣ እርምጃ ይወሰድ የሚል ጥናት ከቀረበ ሁለት ዓመታት እንዳለፈ ዶክተር ደብረጽዮንና ሌሎች ያቀረበውን የ ጥናት ሰነድ እንደሚያውቁት ገልጸዋል። በትግሉ ከፍተኛ አስተዋጽኦ ያደረጉ ሰዎችን ስም ላለማጥፋትና የሐሰት የአንድነት ስሜትን ለመጠበቅ ሲባል እርምጃ መውሰድ እንዳልተቻለ ተናግረዋል። እኔ እርምጃ እንዲወሰድ የሚጠይቅ ሰነግ ሳቀርብ ተግባሮ ያልተደረገም ብለዋል። ምግበንና ኃይለ ሥላሴም በስም መጥራት ስላልቻሉም ሁሉም የጦር አመራሮች ዘርፈዋል የሚል አጠቃላይ መልእክት ሲያሰራጩ እንደነበር ይህ ደግሞ ውሸት መሆኑን ተናግረዋል። አቶ ጌታቸው ረዳ የፖለቲካ አመራሮች ራሳቸው እጃቸው ስላለበት ተጠያቂነትን እያደናቀፉ መሆኑን ገልጸዋል። በመጨረሻም አራት ተቃዋሚ ፓርቲዎች መላው የኢትዮጵያ አንድነት ፓርቲ፣ ኢህአፓ፣ እናት ፓርቲና የአማራ የአማራ ጌናውያን ንቅናቄ ከመጪው ሀገራዊ ምርጫ በፊት የፖለቲካ የጸጥታ ማሻሻያዎች እንዲደረጉ ጠይቀዋል። ፓርቲዎች ባወጡት የጋራ መግለጫ መንግስት ፍትሃዊ ሚዲያ እንዲኖር የሲቪክ ተቋማት በነፃነት እንዲንቀሳቀሱ እንዲፈቅድና ወቅታዊ ሁኔታዎች የምርጫውን ታማነት አደጋ ላይ እንደሚጥሉ አስጠንቅቀዋል። ምርጫው በ2018 እንደሚካሄድ የጠቀሱት ፓርቲዎቹም እስካሁን ከመንግስትም ሆነ ከምርጫ ቦርድ ዝግጅት አለመኖሩን ተችተዋል። ነጻ ፍትሃዊ ምርጫ ለማካሄድ ምቹ ሁኔታ አለመኖሩን በመግለጽ በተለይም በአማራና ኦሮሚያ ክልሎች ያለው ጦርነት እንዲሁም የትግራይ ክልል ከአብዛኛው የፌዴራል መንግስት ቁጥጥር ውጭ መሆኑን አንስተዋል። የኢኮኖሚ ጫናና የጸጥታ እጦት ዜጎች ምርጫን እንደ ቅንጦት እንዲመለከቱ አድርጓቸዋል ብለዋል። ፖለቲከኞች ደጋፊዎቻቸውን እንዳያገኙ መታገዳቸውን እንዲሁም በፖለቲካ አመለካከታቸው የታሰሩት እንዲፈቱ ጠይቀዋል። ሚዲያዎች ገለልተኛ እንዲሆኑና ዓለም አቀፍ ታዛቢዎች የምርጫውን ሂደት ከመጀመሪያው እንዲከታተሉ ጠይቀዋል። በምርጫ ቦርድ ላይ በቅርቡ የተደረጉ ለውጦችን ያነሱት ፓርቲዎችም አዲስ የሚሸሙ ባለስልጣናት በቂ ልምድ ላይኖራቸው ይችላል የሚል ስጋት እንዳላቸው ገልጸዋል። የቦርድ አባላት መተካት ካስፈለገ በሕጉ መሰረት ከፖለቲካ ፓርቲዎች ጋር መምከር እንዳለበት አሳስበዋል። በመጨረሻም ፓርቲዎቹ መንግስትና የምርጫ ቦርድ ግልጽ ማብራሪያ እንዲሰጡም ገዢው ፓርቲ ወደ ድርድር እንዲመለስና አሁን ያለው የፖለቲካ የጸጥታ ቀውስ በሰላማዊ ውይይት እንዲፈታ ጠይቀዋል። የጸጥታ ተቋማት ከብልጽግና ፓርቲ እንዲለዩና የፖለቲካ እስረኞች እንዲፈቱ ጠይቀዋል ያላቸው ምርጫ አገሪቱን ከአዘቀት ለማውጣት ብቸኛው አማራጭ በመሆኑም ሁሉም ዜጎች መንግስት ትክክለኛውን መንገድ እንዲከተል ጫና እንዲያደርገው ጥሪ አቅርበዋል። ሌሎች የፖለቲካ ተዋናዮችን በጋራ እንዲታገሉ መልእክታቸውን አስተላልፈዋል።